የማትረሳ ዕለት የማይደገም ድርጊት። ያችን ዕለት ኢትዮጵያውያን አይረሷትም፣ ከልባቸው መዝገብ ላይ አይፍቋትም፣ ከትውስታቸው ማህደር ላይ አይሰርዟትም። ሁልጊዜም እያስታወሷት፣ ሁልጊዜም እያሰባት መጥፎ ሀሳብንና ክፉ ድርጊትን እያወገዙባት ይኖራሉ እንጂ ያችን ዕለት ያመነ የተከዳባት፣ የደገፈ የተገፋባት፣ ያጎረሰ የተነከሰባት፣ የተጠማን ያጠጣ ለጉሮሮ ቀዝቃዛ ውሃ የተከለከለባት፣ የታረዘን ያለበሰ የተራቆተባት፣ በመከራ ቀን አብረው የቆመ እንደ ጠላት የታየባት፣ ለሰንደቅ ዓላማ ክብር የቆመ እንደ ጠላት የተቆጠረባት ለዓመታት ከምሽግ ሳይወጣ የጠበቀ ወገኖች ባላቸው በክፋት ጦር የተወጋባት ከፊት ሲጠብቅ ከኋላ የተመታባት ናት። በዚያች እለት ያለ ጥርጥር ያመኑ ባመኑት ተክደዋል። በምሽግ ውስጥ ሆነው ሀገር የጠበቁ በጠበቁት ወዳጅ ተገድለዋል። ለደስታው ሲሉ መከራን በተቀበሉበት ሰው በጀርባ ተወግተዋል። ጥቅምት 24 2013 ጥቅምት 24 2013 ዓም ህዋት በኢትዮጵያ መከላከያ ሰራዊት ሰሜን እዝ ላይ ክህደት የፈጸመባት ቀን ናት። ይህም ክህደት ከክህደት የከፋና ፈጽሞ ሊደ ደገም የማይገባው ድርጊት ነው። ፍቅር ታረዳሉ ውሻ ደሙላ ሰው ከእንግዲህ ሆድ ለሆድ አልተገናኘም፣ ሰው እንዳለው የሀገሬ ጠብብ። በዚያች ቀን መተማመን ሙታለች። ፍቅር በጨካኞች ጦር ተወግታለች። ቃል ኪዳን በጨካኞች ሰይፍ ተቆርጣለች። በዚያች እለት ኢትዮጵያ ስለ ልጆቿ ደም ደምታለች። ስለ ልጆቿ አምባ አንብታለች። በልጆቿ ላይ ስለተፈጸመው ግፍ አዝናለች። ስለ ልጆቿ መንከራተት ልቧን አድምታለች። ነገር ግን ስለ ፍቅር ብላ ይቅርም ብላለች። አብሮ ለመኖር ስትል እንደናት ያለ ያለፈውን ትታለች። ሀዘኑ መራራ ድርጊቱም የከፋ ቢሆንም እናት ናትና ሁሉም በልቧ ይዛ ለልጆቿ ስትል ትታለች። እንዳይደገም ግን ቀኗን ታስባለች፣ ድርጊቱንም ፈጽማ ታወግዛለች። ያች ዕለት አትረሳም፣ ያ ድርጊትም አይደገምም። ስለምን ቢሉ ክፉ ድርጊት የተፈጸመባትና ጥቁር ጠባ ሳይጣለች ናትና ኢትዮጵያውያንን ሁሉ ቀኗን እያሰቧት ድርጊቱም እያወገዙት ይኖራሉ። ሃምሳ አለቃ ጋሻ የጤናው የተካሄደው ሰሜን እዝ በተሰኘ መጽሐፋቸው ሰራዊቱ የመጨረሻውን የግፍ ጽዋ እንዲጎነጭ የክህደት ጥይት ከተተኮሰበት ቀን ከጥቅምት 24 2013 ዓ ም አስቀድሞ በርካታ ግፎች ይፈጸሙበት እንደነበር ጽፈዋል። የህዋ ሰዎች በሀሳብ የበለጧቸውን በህዝብ ተቀባይነት ያላቸውን ለሀገርና ለህዝብ የሚጠቅም ለየት ያለ ሀሳብ የሚያቀርቡ የተማሩትንና ተጽዕኖ ፈጣሪ የሆኑትን ሰዎችን ሆን ብሎ የወንጀል ወጥመድ በማዘጋጀት እስር ቤት መክተት ፣ አለበለዚያም የተለያየ ምክንያት በመፍጠር ማሰናበት ዋነኛ መለያቸው ነበር ይላሉ። ይሴራቸው በመከላከያ ሰራዊት ዘንድ በጥንቃቄና በሰፊው የሚሰራበት ድብቅ ግን ደግሞ በይፋ የሚታወቅ አስነዋሪ ጸባያቸው ነው። ይህን የሚያደርጉትም ስጋትና ፍርሃት ስላለባቸው ነው። ሰራዊቱን እንደፈለጉ ማድረግ ስለሚፈልጉ እንደነዚህ አይነት ግለሰቦች አሻፈረ ሌሉ ይችላሉ። ሌላው ሰራዊትን በቀላሉ ሊከተላቸው ይችላል የሚል ፍርሃት እንቅልፍ ይነሳቸዋል ነው የሚሉት። በዚህ ተንኮላቸው ከታችኛው ሰራዊት ወጣት ወታደሮችን በሰበባሰበብ ወንጀል አመካኝተው ለዓመታት እስር ቤት እንዲማቀቁ አድርገዋል ብለዋል። በመጻፋቸው ለሀገራቸው ብዙ በሚሰሩበት የአፍላድ ቸው የሚወዱት ውትድርናና ለሀገር የማገልገል ስሜት ትተው በግድ ከሰራዊቱ ያለምንም የአገልግሎት ክፍያ እንዲሰናበቱ አድርገዋል ይላሉ። ህዋት በመከላከያ ሰራዊት ላይ ጥቃት ከመፈጸሙ አስቀድሞ በርካታ ዝግጅቶችን አድርጓል። የሰሜንን እዝ ከመታው ኢትዮጵያን መልሼ እቆጣጠራለሁ የሚል ተስፋና ምኞትም ነበረው። እሳቸው ሲጽፉ ህዋትን በሰሜን እዝ ላይ ጥቃት እንዲፈጽም ካደረጉት ምክንያቶች መካከል አንደኛው በሀገር መከላከያ ሰራዊት ላይ የተጀመረው ሪፎርም ነበር ይላሉ። በመከላከያ የተደረገው ሪፎርም ህዋት ጥቅምት 24 በሰሜን እዝ ላይ ጥቃት እንዲሰነዝር ካደረጉት ምክንያቶች አንዱ ነው ይህ ሪፎርም በመከላከያ ውስጥ የነበሩ የትግራይ ተወላጅ የሰራዊቱ መሪዎችን በእጅጉ ጎድቷል ምክንያቱም ከታች እስከ ላይ የያዙት እነርሱ ስለነበር ነው የህዋት ሰዎች እንዳሻቸው የሚጫወቱበትና የሚንፈላሱበት ማላገጫቸው ተቋም ነበር መከላከያ ሪፎርሙ ይህንን የምቾት ወንበራቸውን ነቀነቀባቸው እንዳሻቸው የፈለጉትን ይሰሩበት የነበረውን እድላቸውን ነጠቃቸው ነው የሚሉት የሰሜን እዝ በእነዚህ ምክንያቶችና በሌሎቹ ተከዳ አይኑን እርግብ ሳያደርግ ለዓመታት በጠበቀው አካባቢ ከጀርባው ተወጋ በዚያ ጥቃት በርካታ የሰራዊት አባላት ተሰውተዋል ብዙዎች ቆስለዋል የሰራዊት ቤተሰቦችና ከሞት የተረፉ አባላት አሰቃቂ ግፍ በአይናቸው ተመልክተዋል በዚያ ግፍ አያሌ ኢትዮጵያውያን አልቅሰዋል በልህና በቁጣም ተነስተዋል አሰቃቂ ግፍና ክህደት የተፈጸመበት ሰራዊቱን አንገቱን ደፍቶና አዝኖ አልተቀመጠም ራሱን አደራጅቶ የካዱትን ቀጣቸው በሀገር ለዋላይነትና የመጨረሻው ምሽግ ላይ የተነሱትን በክንዱ አንበረከካቸው የማይጨበጥ ነበልባል የማይሸነፍ ክንደብርቱ መሆኑን አሳያቸው። እንጂ ጥቅምት 24 በመጣ ቁጥር ኢትዮጵያውያን ያንን ክፉ ድርጊት ያስቡታል፣ እንዳይደገም ያወግዙታል። እነሆ ዛሬ ጥቅምት 24 ናት። ያቺ የግፍ ግፍ የተፈጸመባት ያመነ የተከዳባት ድጋሜ ልታሰብ የማይገባው ድርጊት የተደረገባት ናትና እየታሰበች ነው። ቀኗ ስትታሰብ ለሀገር ክብርና ፍቅር ታምነው የወደቁ ጀግኖች ይታሰባሉ። ቀኗ ስትታወስ እስከ መቃብር ድረስ የታመኑ ጀግኖች ይታወሳሉ። ቀኗ ስትዘክ ታምኖ ሳለ የተከዱ ለራሳቸው ሳይሆን ለሌላ የኖሩ ልበሙሎች ይዘከራሉ። ቀኗ ስትታወስ የደረሰባቸውን አካላዊ አእምሮዊና ስነ ልቦናዊ ጥቃት ተቋቁመው የካዳቸውን የቀጡት የሀገር ሉዓላዊነትን ያስከበሩት ሀገርን ከመፍረስ ህዝብንም ከመበተን ያዳኑት ጀግኖች ይታወሳሉ። ከፍ ከፍም ይደረጋሉ፣ በታሪክና በትውልድ ይከበራሉ። ሀገር የመጨረሻ አለኝተዋና መከተዋ ሰራዊት ነው። ሰራዊትን የነካ ሀገርን የነካ ነው። ሰራዊትን ያጠቃ ሀገርና ሰንደቅ ዓላማን ክብርና ለዋላይነትን ነፃነትና ማንነትን የሚያጠቃ ነው። ይህን ያደረገው ሁሉ ሀገር ላይ የተነሳ ነው። ሰራዊት የሌላት ሀገር የጠላት መናኸሪያ ትሆናለች። እንደ ኢትዮጵያ ሁሉ ጀግና ሰራዊት ያላት ሀገር ደግሞ ከውጭና ከውስጥ ጠላቶች ተጠብቃ ትኖራለች። ከሩቅም ከቅርብም የሚነሱ ጠላቶቿ ጠላቶቿን እየቀጣች በክብርና በነፃነት ትኖራለች። ኢትዮጵያ ችግር የማይበግራቸው ፈተና የማይጥላቸው መገፋትና መከዳት ከእርምጃ የማያስቆማቸው የጀግኖች ምድር ናት። በጀግኖች እንደተጠበቀች በጀግኖች እንደተከ ከበረች ትኖራለች። ጀግኖችን ያከበረ ሀገሩን ያከብራል። ጀግኖችን ያሰበ ሀገሩን ያስባል። ከጥቅምት 24 2013 ዓ ም በፊት ኢትዮጵያ የድል ቀን እንጂ የክህደት ቀንን አክብራ አታውቅም ነበር ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የሰሜን እዝ ጥቃት አምስተኛ ዓመት መታሰቢያ በአየር ወለድ ማሰልጠኛ ማዕከል እንዳይደግም መቼም አንረሳውም በሚል መሪ ሀሳብ ዛሬ ታስቦ ውሏል። በዕለቱ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደተናገሩት ጥቅምት 24 13 ዓ ም የሰሜን እዝ በወገኑ የተከዳበት የተጨፈጨፈበትና ለሀገር ያገለገሉ የመከላከያ ሰራዊት አባላት ኢትዮጵያ ያጣችበት መቼም የማይረሳ ቀን ነው። በዚህ ኢትዮጵያ ላለፉት አምስት ዓመታት የተፈጸመው ግፍ እንዳይደገም ቀኑ ሁሌም ትዘክረዋለች ብለዋል። ከጥቅምት 24 2013 ዓ ም በፊት ኢትዮጵያ የድል ቀን እንጂ የክህደት ቀንና ክብር አታውቅም ነበር ሲሉም ገልጸዋል። ይህም የኢትዮጵያ ሳፋሪና አንገት የሚያስደፋ ታሪክ መሆኑን ጠቅሰው በዓለም አደባባይ የኢትዮጵያ ተወካይ የነበረው በሰራዊቱ ላይ ክህደት መፈጸም ማቸው ጉዳዩን መሪር ያደርገዋል ነው ያሉት። ሰራዊት በተለያየ ጊዜያት መስዋዕትነትን ይከፍላል። የሰሜን እዝ የሰራዊት አባላት የከፈሉት መስዋዕትነት ልዩ የሚያደርገው ግን የገዛ ወገናቸው የጨከነባቸው መሆኑን ነው። ስለዚህ እለቱ ሁሌም ሲታሰብ ይኖራል ብለዋል።